የሆነ ቀን በራችን እንኳኳን። የልባችን በር ለእግዚአብሔር ክፍት ይሁን። አንድ ቀን አለ እግዚአብሔር ወደኛ የሚመጣበት መከራ የበዛበት ህይወታችን የሚቀየርበት ቀን አለ። ባልተፈጠርኩ ብለን ከተማረርንበት ምሬት የምንወጣበት አንድ ቀን አለን። በእንባ የረጠበ ፊታችን የሚታበስበት ቀን አለ። አንድ ቀን አለ መሪ የወደቀውን የማይረሳ የታመመውን የሚፈውስ፣ ችግረኛውን የማይንቅ፣ ያጣ የመጣውን የማይተው ሰማይ ዙፋን የሆነ እግዚአብሔር ቤታችን የሚገባበት ቀን አለ። በኪሩቤል ትከሻ ተቀምጦ ዓለምን የሚገዛ እግዚአብሔር አብርሃም ቤት ገብቶ መደብ ላይ ይቀመጣል ብሎ ማን ያስባል? መስቀለኛ መንገድ ላይ የተተከለች አንዲት ድንኳን ጊዜያዊ መደብ ተሰርቶላት ቁርበት የተነጠፈባት መደብ ላይ ፈጣሪ ዓለማት እግዚአብሔር ምሉ በኩሌ የሆነ አምላክ የሆነች ትንሽዬ ጎጆ ውስጥ ገብቶ ለእግሮቹ ለሚበላው ምግብ የሚጠብቅ ሆነ። እንደዚህ ይመጣል። አንቺ ቤት፣ ደሃ ቤት ይገባል። እግዚአብሔር ማንንም አይድቅም። እሱ የፍቅር አምላክ፣ እግዚአብሔር ፍቅር ነው። ምንለው በምክንያት ነው። ምክንያቱም ያደረጋቸው ስራዎች በሙሉ ፍቅርነቱን የሚገልጹ ናቸው። ስለዚህ የሆነ ቀን አለ። ማዲያት የጠበሰው የተሽጎረጎረው ፊታችን የሚፈካበት ቀን አለ። እርሱ የጨፈገገ ፊት የሚያፈካ ነው። ድንጋጤን የሚያስወግር ነው ፍርሃትን የሚነቅል ነው። ጥላቻን አስወግዶ ፍቅርን የሚሞላ አባት ነው። ክብርና ምስጋና ለስሙ ይሁን።